ያለ ካምፕ ውስጥ ነው እና በወታደር እየተጠበቁ ነው። ሀያ ሁለት ቀን ሆኗቸዋል። ለኢትዮጵያ መንግስትም ተጽፏል፣ ኢሜይል ተደርጎ ነበረ። ነገር ግን እስካሁን ኢሜይሉን ቼክ አላረጉትም። እና የሌሎች ዜጎች ሀገሮች አሉ፣ ባንግላዴሽ ምናምን፣ እነሱ ኦልሬዲ ሄደዋል። እና እስካሁን ድረስ ምንም መልስ አላገኙም። በጣም እየተሰቃዩ ነው። እና ለዚህ ድምፅ እንድትኝ ነበረ መንግስት ጋር የደረሰ ጉዳይ። ይህምን ግን ድምጽ ነው የት ላድርስ? እዚህ ጋር መቶ ሀያ ኢትዮጵያውያን ታይላንድ ውስጥ ሄደው ታግተዋል። በገዛ እጃቸው ወደው ፈቅደው ሄደው አትሄዱ ያለ እንዲ የለፈለፍን ነው ያለ አመታት። ለምንድ ነው የሚሄዱት? እኒኳ አትሄዱ ሲባሉ ምንድ ነው የሄዱ እና ከሄዱ በኋላ እኛን ማስጨነቅ ለምን ሄዱ? አልሰሙም እስከ ዛሬ ድረስ ሚዲያ ላይ የሚወራውን አልሰሙም። ስለዛ እሱ ከሄደ አመት አራት ከአራት ወር ምናምን አልፎታል። እና እየሰራ ነበረ። እና ማለት ህገወጥ ስራ ነው የሚያሰሯቸው እስካም ነው እሱን አላወቀም ነበር መጀመሪያ፣ ኢንፎርሜሽኑም አልነበረውም። እሱ የክፍለ ሀገር ልጅ ነው። ኦኬ። ስለዚህ ምንድን ምን ማለት የኢትዮጵያ መንግስት ገና ምንም ያየው ነገር የለም። ኢሜል የተላከውን አልተከፈተም ነው ያሏቸው። ገና ምንም አላዩትም። እና ምናልባት ወይ በውጭ ጉዳይ ሚኒስቴር በኩል ሊረዳን የሚችል ሰው ካለ በዚህ አይነት ከዚህ በፊት የደረሰ የደረሰናቸው ቤተሰቦቻቸው እንዳለ ውጭ ጉዳይ በር ላይ ሄደው ቁ በማለት ውጭ ጉዳይ በመግባት ነው ለልጆቻቸው ድምፅ መሆን የሚችሉት። ውጭ ጉዳይ ሚኒስቴር መሄድ አለባቸው። ቤተሰቦቻቸው እንዳለ የመቶ ሀያ ሞቹ ልጆች ቤተሰብ እንደፈረደባቸው እንግዲህ ልጆቻቸው አልሰማ ብለው ሄደዋል። ስለዚህ ቤተሰቦቻቸው ተሰብስበው ውጭ ጉዳይ ሰኞ ቀን በጠዋት በመሄድ ለልጆቻቸው ማመልከቻ ማስገባት ገባሽ? ያን ትክክለኛው መንገድ ይህን እንዲያደርጉ ለቤተሰቦቻቸው ንገሪያቸው እንጂ ሌላ አማራጭ አይኖርም። ሌላ ምንም የለም። ከመንግስት ውጭ ማንም ሰው ምንም ሊያደርግ አይችልም። በውጭ ጉዳይ በኩል ነው። ውጭ ጉዳይ ደግሞ ለታይላንድ ኤምባሲ ካለ ለኤምባሲ መልክት ይልካል ማለት ነው። በዛ መንገድ ነው ዜጎች ወደ ሀገር ቤት ሊመለሱ እንዲያደርጉ ነው ነው ነው። እሺ ውዴ ትስ ቢኮዝ ኦፍ ዘዳይት አይ ቲንክ ዱ ዩ ቴክ ኤኒ ቪታሚንስ ኢት ኢዚ ቼክ ዮር አይሮን ያ ቶሞሮ አም ጎነ ቼክ ቶሞሮ አይ ዊል ጎ ሆስፒታል ቱ ቼክ ምንም ሆኜ እንደሆነ ቶሞሮ አይ ዊል ጎ ሆስፒታል ቶሞሮ እነግራቸዋለሁ። ሆስፒታል ሂጅ እመረመር እና የጎደለኝ ብሎ ነበር። በምን ምክንያት

ቋይዳ ዳምጪ እኔ መስማት መፈልገው እሷ ያለችው ማስረጃ ነው ያለችው ምንድን ነው? ለ ምክንያቱም ኤምባሲ ልልካት ነው ኤምባሲ ሄዳለት፣ ቀስ ምንድን ነው? ሚዲያ ላይ የለጠፍሽን ፎቶ ወይም ካላነሳሽ ኢትዮጵያ ስትገቢ አስገድልሻለሁ አለችኝ። ቃል በቃል ስራት። አዎ፣ ማስረጃ ላይ ስራት። አዎ፣ የታን ሚል የሚል እሱን ነው መስማት መፈልገው። ለምን? ወንጀል ስለሆነ ሰውን አስገድልሃለሁ ብሎ መዛት። ወይ ኢትዮጵያ እንገናኛለን ያለችው እንገናኛለን ያለችው ቡና ሊሉስ ቢሆን

ወደ ሚዲያ ላይ ላይ የፖስትሽውን ፎቶ ፎቶ ይሄን ካላነሳሽ ኢትዮጵያ ስትገቢ አስገድልሻለሁ አለችኝ ስትይ እኔ እኮ ወንጀል ነው፣ ሰውን አስገድልሻለሁ ብሎ መዛት ወንጀል ነው። በኤምባሲ ሄደሽ ከሰሻል። ኤምባሲ ልላክሽ አልኩሽ። ስለዚህ ለዛ ደግሞ ማስረጃ አለሽ ያለ ማስረጃ ይሆን ስልሽ፣ አዎ በቮይስ ሪከርድ በመሴንጀር ነው ያለች። ግን ስልኬ አንድ ነው እንዴት ላሰማሽ ስትይ፣ አጠገብሽ ባለችው ጓደኛሽ ስልክ ወደሷ ላኪውና በሷ ክፈችው ብዬሽ እሱን ልትከፍቺ ነው። እኛ ቁጭ ብለን እየጠበቅንሽ የነበረው ይታል ታዲያ ዋሽተሽ ነው ንደሽ አለሽ ሼር አድርጊና ወደ እኔ ስልክ ካለሽ አላ ያን እየጠበቀችሽ ነው። ሼር አድርጊና አሰሚያት። እኔማ በገዛ ገንዘባችሁ የምትሰደቡ ሰዎች ይበላችሁ። አጉል ደግነን እኛ ባንክ ቤት ነን፣ እኛ ሰጪ ነን፣ እኛ አበዳሪ ነን ብላችሁ ታበድራላችሁ። ብራችሁ ሲበላ በባዶ አይበላም፣ ተሰድባችሁ፣ ተዝቶባችሁ ይበላችሁ። ሳይ ማን አበድባላችሁ? በሰላም ሀገር የለኝም አትሉ? የለኝም ብትሉስ ካላችሁ ደግሞ ትርፍ ብር ከሆነ ማትፈልጉት ከሆነ ብትሰጡ፣ ሰደቃ ምጽዋት፣ ማይመለስ ስጡ።

ያው እንደ ድሮ አገባ ላይ በጊዜ ቀኑ ሙሉ ተኝቼ አርፍጄ በኢትዮጵያ ተቀኑ አስራ አንድ ሰዓት በኋላ እየገባ ያለሁት። እንደዛም ሆኖ ግን ድካም ድካም እና ብርድ ብርድ ይለኛል። ሰው እሱ ተመርምሬ ላይ ምን ሆኜ እንደሆነ እስከማቅ ድረስ ቼክ ቪታሚን እኮ እሱን ልም ቼክ አደርጋለሁ ዛሬ አሁን ለምሳሌ እስከ ሁለት ሰዓት ተኩል ነው የተኛሁት። በኢትዮጵያ እስከ ቀኑ እስከ ስምንት ሰዓት ተኩል ነው የተኛሁት። ማስባችኋል። እንዲሆን ትንጭ እንቅልፍ እንቅልፍ ይለኛል፣ ያዛጋኛል፣ ብርድ ብርድ ይለኛል። ሶ የሆነ በሽታ ምልክት ቢሆንስ? ዳይቱ ያመጣብኝ ነገር ቢሆንስ? ሰውነቴ ላይ የሆነ የሆነ ቪታሚን በጣም አንሶ ወይ የሆነ ቪታሚን በስቶ ቢሆንስ? ለምግብ ስለማልበላ ያሉ የንተራራሻል ንፖስ እኮ ነው ምንሽ ምንድን ነው የምን የምን በሽታ ምልክት ነው ጉግል ትናንትና ሰርች ሳደርግ እንቅልፍ እንቅልፍ ይለኛል በጣም ብዙም እየተኛው ግን እንቅልፍ እንቅልፍ ይለኛል ድካም ድካም ይለኛል እና ብርድ ብርድ ይለኛል ብዬ ሰርች ሳደርግ ጉግል አንደኛ ምልክቱ የእርግዝና ነው አለ ሁለተኛ ታውት የተለያየ በሽታዎች ዘረዘረልኝ። ጎግል ኮሮና ይሆናል፣ ኖ ኮሮና አላለኝም። ሎ አይረን የአይረን እጥረትም እንዲያረጋል የተለያዩ በሽታዎች ዘረዘረልኝ። የተለያዩ እንደዚህ እንደዚህ በሽታዎች ምልክት እንደዚህ ያደርግሃል። በጣም እንቅልፍ እንቅልፍ እየተኛሹ ምንቅል ምንቅል ይላል ሰውነት ክምክም ይላል፣ እና ያንቀጠቅጣል። ብርድ ብርድ ያውን ብርድ ብርድ እያልኛው ሹራብ አጠገቤ ያስቀመጭ። አንዴ ደግሞ እኮ አንዴ ብርድ ብርድ ይለኛል፣ አንዴ ይሞቀኛል። ሳረገው ሹራው ትንሽ ቆይቶ ይሞቀኛል፣ አውልቃለሁ። ከዛ ትንሽ ቆይቶ ይበርደኛል። ይመላለሳል፣ መሞቅና መብረድ፣ መሞቅና መብረድ የሲሆን ሳበራው ይበርደኛል፣ ሳጠፋው ይሞቀኛል። አኒሚያ እሱ ሊሆች ደግሞ ደም ማነስ አለብኝ ጊዜ ሲጀመር፣ አኒሚያ ደም ማነስ ነው አይደል? አኒሚያ ደም ማነስ ነው አይደል ውዴ? ደግሞ በጣም ኃይለኛ ዳይት ነው እያደረኩ ያለሁት። ላኩኝ አቦ እሺ፣ ና። በጣም ኃይለኛ ዳይት ነው። በህይወቴ እንደዚህ አይነት ኃይለኛ እንዲጨክን ብዬ እንደዚህ ኃይለኛ ዳይት አድርጌ

ወጋው ጠላት እሺ፣ ምንም ቢለውን ምኑን ነው ይወጋሽው? ያው ደግሞ ጀመረው ደግሞ ወቀቱ ወቀቱ ደግሞ መጣ። አንዴ ማሙ ካንዴ ማድረጋ ኧረ በፈጣሪ እሺ፣ እናቴ በጣም ጊዜ ሰዓት እየፈጀሽብኝ ነው። ቶሎ ማስረጃውን አቅርቢ ፕሊስ። ሰው ግን አንዳንድ ሰው ከምን የሆነ ነገር ቃል ገባችሁለት ቃል የገባችሁለት ነው አድርጋችሁ ያን ስጨርሱ፣ ደግሞ ሌላ ነገር ይጠብቃል፣ ሌላ ደግሞ ይጠይቃቸዋል፣ አፉ ትንሽ ሳያፍር። በጣም እንደዚህ አይነት ፈጣጦች ግን ትገርሙኛላችሁ። አሁን አንዱ የሆነ ዋትሳፕ እንደነት ይገልማል። የሆነ ነገር ቃል ገባውላት ቃል የገባውላትን አረኩላት ቃል የገባውላትን አርጌላት፣ ደግሞ ቃል በገባሽው መሰረት ያደረግሽልኝን በሰራሽልኝ ያገኘሁት በቂ ስላልሆነኝ ጨምሬልኝ የለ። ካረ ትንሽ ሼም ይኖረል። እናቴ ትሙት፣ ማለት በቃ አንድ ሰው ቃል የገባውን ነገር ካረገ አለቀ። በቃ የሚጠበቅበትን ካደረገ አለቀ። ደግሞ መጠየቅ ሼም ነው። ሼም የሚባል ነገር ሊኖረን ይገባል። ሼም፣ አንድ ሰው ቃሉን ካከበረ ቃሉን አክብሮ ቃል የገባውን ካረገ አለቀ። አራት ነጥብ። ፖሊስ ጣቢያ ሄደው ማስረጃ አምጡ ተባሉ። እና አሻራ ደግሞ ሁላችሁም የሼሪንግ ቤት ስለሆነ የሁላችሁም አሻራ ስለሆነ የሚወጣው በአሻራ አይሆንም።